ሄሎ ኤቭሪዋን በዛሬ ቪዲዮ ላይ ደግሞ አብዛኛውን ጊዜ የሚምታቱብን ወርዶች አሉ። ላይክ ሁለት ናቸው ፕሮናውንሲየሽናቸው የሚምታታብን ለግን ትርጉማቸው ዲፍረንት የሆኑ አንዳንዶቹ ደግሞ ቨርብ ሆነው ግን ደግሞ ቨርባቸውን እና ኖናቸው የተሴም ፕሮናውንሲየሽን የሆኑ ወርዶች አሉ። ዛሬ እነሱን ነው የምናየው። አስ ዩ ክን ሲ ፍሮም ዘ ዋይት ቦርድ ኮንፊዩዚንግ ወርድስ ይላል። ኮንፊዩዚንግ ማለት የሚያምታታ ማለት ነው አይደል? ሶ ብዙ ጊዜ ቦታቸውን ቀይረን እንጠቀምባቸዋለን። ይሄ ሞር ኦር ለስ ላይክ ብግነር የሆኑ ሰዎች ናቸው እንደዚያ የሚሰሩት። ሶ ኢፍ ዩ ሀቭ ዚስ ታይፕ ኦፍ ኮንፊውዥን፣ እንደዚህ አይነት ላይ ግራ ያጋባችሁ ከሆነ ዚስ ቪዲዮ ኢዝ ጉድ ፎር ዩ። ዶንት ጎ ኤኒዌር፣ ሜክ ሹር ቱ ቴክ ኖትስ። ከዛ በኋላ ደግሞ በዛው ኤክሰርሳይዝ እየሰራን እንማራለን ማለት ነው። ዚስ ኢዝ ድሬክ አካዳሚ፣ ማይ ኔም ኢዝ ሂንዳ።

በአማርኛ ስነግራችሁ ዩ ዊል ትራይ የትኛው እንደሚገባ ትሞክራላችሁ። እናንተ አውትያዩ ና ማሐሪክ ለምሳሌ፣ አሁን አባቴ አሪፍ ምክር ይሰጠኛል። ከሆነ አባቴ አሪፍ ምክር ይሰጠኛል፣ የመክረኛል መምከር ሳይሆን ምክር ይሰጠኛል ነው አይደለ? ሶ አሁን በማን ነው የምትጠቀሙት? በዚህኛው አድቫይስ ወይስ በዚህኛው አድቫይስ? አባቴ ጥሩ ምክር ይሰጠኛል። ምክር ስለሆነ ያልኳችሁ ይሄኛው ሳይሆን ዩ ዊል ዩዝ ዲስ ዋን ራይት። ሶ ምን ይሆናል? ማይ ፋዘር ማይ ፋዘር ጊቭዝ ሚ ጉድ ብዬ ይሄኛውን ሳይሆን ይህን እጠቀማለሁ። ምክር ይሰጠኛል ስለሆነ የሚለው ማለት ጠያቂያችን አይ ሚን አር ሴንተንስ። ስለዚህ አድቫይዝ ውድ ሲ ምክር ይሰጠኛል ምክር ከሆነ ዘናውን ስለሆነ ማለት ነው። ለምሳሌ አሁን እናንተ ኢን ዮር ላይፍ ማን ነው ጥሩ ምክር የሚሰጣችሁ? ስለዚህ እከሌ ትሉና ጊቭዝ ሚ ጉድ አድቫይዝ ይሄኛው ነው የሚጠቀሙት ማለት ነው። ለምሳሌ ደግሞ ሌትስ ሴይ እኔ ተማሪዎቼን ፕራክቲስ እንዲያደርጉ እመክራቸዋለሁ እመክራቸዋለሁ ሲሆን ናውን ኦር ቨርብ እመክራቸዋለሁ ከሆነ ድርጊት ነው አይደል? የነገርኳችሁ ስለዚህ የትኛውም ትጠቀማላችሁ። እኔ ተማሪዎቼን ፕራክቲስ እንዲያደርጉ ወይም እንዲላመዱ እመክራቸዋለሁ። እመክራቸዋለሁ ሲሆን ዳትስ ዘ ቨርብ ራይት ሶ አይ ዩዡዋሊ፣ አብዛኛውን ጊዜ አይ ዩዡዋሊ አድቫይዝ ማይ ስቱደንትስ ማለት ነው ስለዚህ ምን አረጋለሁ እኔ አብዛኛውን ጊዜ ተማሪዎቼ እንዲለማመዱ ምናረጋለሁ እመክራቸዋለሁ እዚህ ጋ ምንድነው እመክራቸዋለሁ ቨርብ ስለዚህ ይሄኛውን ሳይሆን የተጠቀምኩት የተኛውን ኤስ ያለበትን ማለት ነው ስለዚህ ይሄኛው ቨርብ አዊ ንእጂ ሊሆን ይችላል ቨርብ ዋን ቨርብ ቱ ቨርብ ስሪ ቨርብ ኤስ እያደረገ መጠቀም የምንችላለን ቢከዝ ቨርብ ስለሆነ ማለት ነው ሰው ይሄኛው አድቫይዝ ብቻ ሳይሆን እዚህኛው ላይ ዩ ክን ናት አድ አይ ንጂ ለምን ይሄ ናው ና ሰው ቨርብቱም ቨርብ ትሪም ቨርብ አይ ንጂ ፎርምም ያለው የትኛው ነው? ደ ቨርብ ዋን ነው። ስለዚህ አድቫይዝ አድቫይዚንግ አይ ንጂ ማድረግ ትችላላችሁ። አድቫይዝድ ፓስት ማድረግ ትችላላችሁ። ዩ ክን ዩዝ በቨርብ ዋን በቨርብ ቱ በቨርብ ትሪ እያደረጋችሁ ይሄኛው መዘርዘር ትችላላችሁ። ለምሳሌ አሁን እዚህ ጋር ሌትሰይ እናንተ ሌላ አስተማሪ ቢኖራችሁና አስተማሪ ትመክረኛለች ፕራክቲስ እንዳረግ ከሆነ ምን ይሆናል? ማይ ቲቸር ትሉና ይሄኛው አድቫይዝ ምክር ትመክረኛለች አሁንም ድርጊት ላይ ያለ ነው። ግን ማይ ቲቸር ሲንጉላር ስለሆነ አድቫይዝ ሲያሆን ምን ይሆናል? አድቫይዝዝ ይሆናል ማለት ነው። አድቫይዝዝ ሚ ቱ ፕራክቲስ እንድለማመድ ምታደርገኛለች ትመክረኛለች ይሆናል ማለት ነው። ስለዚህ አሁን ትመክረኛለችም ሲሆን ምን ይሆናል ቨርብ ኤስ ቢከዝ አውር ሳብጀክት እዚህ ጋር ምንድን ነው ሲንጉላር ስለሆነ ማለት ነው። ሶ አሁን ምክር መስጠት ምክር እቀበላለው ሲሆን ዩ ዩዝ ናው እመክራለሁ ሲሆን ግን ድርጊት ስለሆነ ዩ ዊል ዩዝ ቨርብ ማለት ነው። ሶ አይ ሆፕ የሁለቱ ልዩነት ግልጽ ሆኖላቸዋል። ይሄኛው ሲ ያለበት ናው ናው ም ሀሪክ ምክር ማለት ነው። ይሄኛው ደግሞ ኤስ ያለበት ቨርቡ ነው ድርጊቱ ነው መምከር ይሆናል ማለት ነው። አንደኛው ኮንፊውዝ የሚያደረገን ቃል እነኚህ ነበሩ።

ተጽዕኖ ኦር ሳምቲንግ ወይም የሆነ ኢንፍሉዌንስ ማድረግ ማለት ነው አይደለ? አሁን ሌት ሴይ ኤግዛምፕል ስለ ሌትስ ታኮ አባውት ሶሻል ሚዲያ፣ እና ሶሻል ሚዲያ እንትን አለው ተጽዕኖ አለው ኢን አወር ወርልድ ተጽዕኖ አለው ከሆነ ኢፌክት ነው። ለምሳሌ አሁን ምን አልኳችሁ? ሶሻል ሚዲያ ሶሻል ሚዲያ ሃዝ ሎት ኦፍ ካልኩ በኋላ አለው አፌክት ወይስ ኢፌክት ነው የምንጠቀመው? እዚህ ጋር ምንድነው ያልኳችሁ? ሶሻል ሚዲያ ኢን አወር ዴይ ቱ ዴይ ላይፍ ላይ ወይም ኑሯችን ላይ ተጽዕኖ አለው። ተጽዕኖ ኢዝ ኢፌክት፣ ተጽዕኖ ማድረግ ኢዝ አፌክት። ይሄኛው ተጽዕኖ ነው፣ ተጽዕኖ። ይሄ ደግሞ ተጽዕኖ ማድረግ ድርጊቱ ሲሆን ቨርቡ ሲሆን ምን እናደርጋለን? አፌክት ይሆናል ማለት ስለዚህ፣ አሁን አለው ኮን ያለው ነገር ምንድን ነው? ተጽዕኖ ነው ያለው አይደለ? ስለዚህ ሶሻል ሚዲያ ሀዘ ላሮፍ ኢፌክት ኢፌክት ኢን አወር ላይፍ በእኛ ሕይወት ላይ ምን አለው? ብዙ ተጽዕኖ አለው። ኦኬ፣ አሁን ደግሞ ሶሻል ሚዲያ ብዙ ተጽዕኖ እየፈጠረ ነው ሲሆን፣ ደግሞ ምን ይሆናል? አፌክት ተጽዕኖ መፍጠር ድርጊቱ ማን ስለሆነ አፌክት ስለሆነ ሶ የምናደርገዋለን ናረፍተ ነገራችን በኢፌክት ሲሆን ሶሻል ሚዲያ ሶሻል ሚዲያ ፕሬዘንት ከሆነ እያረገ ነው ከሆነ ኢዝ አፌክቲንግ አወር ላይፍ የእኛን ህይወት ምን እያረገ ነው? ተጽዕኖ እየፈጠረ ነው። ተጽዕኖ መፍጠር ኢዝ አፌክት። ተጽዕኖ ደግሞ ምን ይባላል? ኢፌክት። ኦኬ፣ ለምሳሌ አሁን ሌት ሰይ እሺ ሌት ሲ አሁን ሌት ቶክ አባውት ኢንፍሌሽን፣ ስለ ኑሮ ውድነት ብናወራ፣ አሁን የኑሮ ውድነት አሁንም ምን አለ በላይፋችን ላይ ተጽዕኖ አለው አይደለ? ሶ ዊ ካን ሴ ኢንፍሌሽን ሃዝ አለው ከሆነ ኢፌክት ነው። ሶ ኢንፍሌሽን ሃዝ ኢፌክት ኦን አወር ላይፍ፣ በእኛ ላይፍ ላይ ምን አለው ተጽዕኖ አለው ይሆናል። ግን አሁን ኢንፍሌሽን በእኛ ላይፍ ላይ ተጽዕኖ እየፈጠረ ነው ከሆነ ግን ምን ይሆናል ኢንፍሌሽን ኢዝ አፌክቲንግ አወር ላይፍ ይሆናል። ሶ ይሄኛው ልክ እንደዚህ ነው ደሴም ነው ይሄኛው ቨርብ ነው።

መውጫ ኤግዚትስ ስንል ደግሞ ላይክ መኖር ማለት ነው። ለምሳሌ ኤግዛምፕል ሌት ሴ ላይክ መውጫ በሩ በዛ በኩል ነው ወይም መውጫ በሩ ሌት ሴ በዚህ ጋር ነው ብላችሁ ሎኬት ማድረግ ከፈለጋችሁ የትኛውን ነው የምትጠቅሙ? መውጫ ኢዝ ዲስ ዋን ራይት ሶ ዩ ኬን ሴይ ዘ ኤግዚት ዶር ኢዝ አት ደ ባክ በጀርባ በኩል ነው።

ኤግዚት ኤግዛሙን ወሰደ። ይሆናል ሶ መውጫ መውጫ ፈተና ምን ይባላል ስትል ኤግዚት መውጫ የሚለው ካስበ ሆነ ማለት ነው። ኔክስት ዋን ደግሞ ማን ነው? ኤግዚስት ኤግዚስት ሚንስ መኖር አይደለ። ለምሳሌ ሌት ሳይ እሺ፣ ሜይ ቢ እሺ፣ ጀንደር ኢንኢኳሊቲ ሞስት ፒፕል ኢት ዳዝንት ኤግዚስት ይላል አይደለ። ኢንኢኳሊቲ ኤግዚስትስ ምን ማለት ነው? ላይክ አለ ሰው፣ የሆነ ነገር አለ ስንል ምን ምን እንለው? ኤግዚስት ያደርጋል ነው የምንለው። ሶ አይ ካን ሴይ ጀንደር ኢንኳሊቲ ኤግዚስትስ፣ ዊ ካን ሴይ ኢን ኢትዮጵያ ኦር ኢን ዘ ወርልድ ኦኬ። ስለዚህ የጾታ ኢንኳሊቲ ምን አለ፣ ኢን ኢትዮጵያ እያልኩ ነው። ሰው አለ፣ የሆነ ነገር አለ ስንል ኤግዚስት ያደርጋል እንላለን። ለምሳሌ አሁን ቤተሰይ የሌላ ነገር ደግሞ ዳዝንት ኤግዚስት ማለት እንችላለን። ለምሳሌ ዊ ከንድ ሴይ ዳዝንት ኤግዚስት ሶ፣ የሌሉ ነገሮችን ደግሞ ዳዝንት ኤግዚስት፣ ይሄ ነገር የለም ብለን ስናወራ ዊ ከንድ ሴይ ዳዝንት ኤግዚስት ኦኬ። ሶ ይሄኛው ምንድን ነው አለ መውጫ አለን። ድስ ዋን ድስ ዋን ደግሞ መኖር ይሄ ነገር አለ ኢት ኤግዚስትስ እንላለን። የለም ሲሆን ደግሞ ዳዝንት ኤግዚስት እንላለን ማለት ነው። እሺ፣ ሶ አይ ሆፕ ሁለቱ ልዩነቶች ገብቷቸዋል ብዬ አስባለሁ።

ያንን ነገር እንዳንረሳ ያንን ሰው ማሳሰብ ለምሳሌ አሁን ሌት ሰይ ኢፍ ዘ ሴም ቲንግ ወዝ እሷ ጋር እንድደውል አስታውሽኝ ወይም ደግሞ አሳስቢኝ ሲሆን ዊች ዋን ዊ ዱ ዩዝ? እሷ ጋር እንድደውል አስታውሽኝ። የሆን ነገር ሀፕን እንዲያደርግ ማስታወስ ሲሆን ሪማይንድ ለምሳሌ አሁን ስልካችን ላይ ሪማይንደር የሚባል አፕሊኬሽን አለ። የሆነ ነገር እንዳንረሳ እንዲያስታውሰን ነው የምንጠቀመው። እሱ ምን ይባላል? ሪማይንድ ማድረግ። አሁን ዩ ጋይስ ዊል ሰይ ሪማይንድ ሚ ቱ ኮል ኸር እሷ ጋ እንድደውል አስታውሽኝ፣ በኋላ እንዳረሳው ማለት ነው ራይት። ሶ ሪመምበር ሚ አንልም። ሪመምበር ሚ ቱ ኮል ኸር አይሆንም። ስለዚህ ያን ነገር እንዳረሳው አስታውሽኝ ሲሆን ምንድን የሚሆነው ሪማይንድ ሚ ቱ ኮል ኸር ይሆናል ማለት ነው። አሁን ሪመምበር ሲሆን ግን ኦልሬዲ ፓስት ላይ ያለፈን ነገር፣ ያንን ነገር ማስታወስ ይሆናል። ለምሳሌ አይ ሪመምበር ሂም፣ አይ ሪመምበር ሂም

ሴም ስኩል አንነትብን የተማር ነው እያልኩ ነው ማለት ነው። ስለዚህ ሪመምበር ሲሆን ያለፈን ነገር ማስታወስ ማታስታወስ ከሆነ አይ ዶንት ሪመምበር ኔጌቲቭ ሲሆን ማለት ነው። አይ ዶንት ሪመምበር ሪማይንድ ሲሆን ግን አሁን ይሄ ቱ ዘ ፓስት ማድረግ የምንችል ለምሳሌ አሁን እሱን ሳላስታወሰው አስታውሽኝ ነው። የምሳሌ አሁን ያ ልጅ እየነገረችኝ እሱ እኮ እንደዚህ እንደዚህ ነው ብላ ስትነግረኝ፣ እኔ ካላስታወስኩ ፕሊዝ ሪማይንድ ሚ እስኪ አስታውሽኝ እያልኳት ነው። ሶ ዛት አይ ካን ሪሜምበር እንዳስታውስ ምስጠኝ ነገር ምን ይባላል? ሪማይንድ እንዳደርግ። ከዛ በኋላ ከነገረችው በኋላ የምናደርጋለሁ አይ ዊል ሪሜምበር ሂም ማለት ነው። ግን እንዳስታውሰው የምታደርገኝ ምንድን ነው? ፕሊዝ ሪማይንድ ሚ ስለ እሱ ነገር አስታውሽኝ እያልኳት ነው። ሰው ሂ ፕሊዝ ሪማይንድ ሚ አስታሽኝ እያልኳት ደርሙት ያሁን ኤርሊ ይባል ነ ከዛ በኋላ እህት ሄድ በጠዋት እንድነሳ አስታውሽኝ ምንድን ነው የሚላት? ሪመምበር ወይስ ሪማይንድ? በጠዋት እንድነሳ አስታውሽኝ ሲሆን ወይም ደግሞ አላርም እንድሞላ አስታውሽኝ አላር አላርም እንድሞላ አስታውሽኝ ቢከዝ አይ ሀቭ ቱ ዌይክ አፕ ኤርሊ አይደለ። አስታውሽኝ ወይም አሳስቢኝ ሲሆን ምን እንጠቀመው? ሪማይንድ። ሪመምበር ስንል ግን የሆነን ነገር ማስታወስ ያንን ነገር አስታውሸው ነበረ አላስታውስም ነበረ ሰው ታስታውሳለሽ፣ ሪመምበር ሲጋልን እንጠቀማለን ማለት ነው። አይሆፕ ይሄም ሊግ ክሊር ነው። ሁለቱም አንድ ብቻ ነው የቀረን። ዶን ጎ ኤኒዌር አምስተኛው ደግሞ ኢዝ አክሴፕት ኤንድ ኤክሴፕት። ፕሮናውንሴሽን ሴም ነው፣ ትንሽ ይመሳሰላል። አክሴፕት ኤክሴፕት። ይሄኛው መቀበል ማለት ነው። መቀበል አክሴፕት ማድረግ፣ መቀበል፣ መቀበል። ኤክሴፕት ሲሆን ደግሞ በስተቀር ማለት ነው። ከዚህ ውጪ ብለን ስናወራ ዊ ሳይ ኤክሰፕት። ይሄ ደግሞ አክሰፕት ደግሞ መቀበል ይሆናል። ሶ ይሄኛው ፕሮናውንሴሽኑ ዘ ሴይም ስለሆነ ሜይ ቢ ስፔሊንጉ ስለሚያደናብር ነው እንጂ ቶታሊ ዲፍረንት ናቸው። በጣም ይለያያሉ፣ አይገናኙም ሁላ። ሶ አሁን ለምሳሌ ኢፍ አይ ሳይ ይሄ ቨርብ ነው ዚስ ኢዝ አ ቨርብ። ስለዚህ አክሰፕትድ፣ አክሰፕቲንግ፣ ዊል አክሴፕት እያለ ልክ ነቨር መጠቀም እንችላለን፣ ይሄኛውን። ይሄ ግን እስ ናት አ ቨርብ። ስለዚህ በቃ ኤክሰፕት ብቻ ነው ያላችሁ ማለት ነው። ለምሳሌ አይ አክሰፕትድ አይ ኤክሰፕትድ ሂዝ ፕሮፖዛል፣ የሱን ፕሮፖዛል ተቀበልኩኝ። መቀበል ሲሆን አክሰፕት ሶ ፓስት በሚሆንበት ጊዜ የምማደረግ ትችላለች አክሰፕትድ ኢዲ መጨመር ሬጉላር ቨር ስለሆነ ጀስት ኢዲ ጨምረነው ፓስት የምናደርገው ማለት ነው። አክሰፕት ሲሆን ለምሳሌ ሌት ሴ ሁሉም ተማሪዎች መጡ ከአንቺ በስተቀር ብዬሽ እየነገርኩሽ ነው። ሌት ሴ ዩ አር ማይ ስቱደንት እና ከአንቺ ውጪ ሁሉም ተማሪ መጥቶ ነበረ ብዬሽ ልነግርሽ ከፈለኩኝ

ስለዚህ ኤክሰፕት ማለት በስተቀር ወይም ውጪ ውጪ ውጭ ሳይሆን ከዚህ ውጪ ብለን ናውራ ለን አምሐሪ ከእሱኛው ኤክሰፕት ይሆናል። ለምሳሌ ሌትስ አድ ዋን ሞር ሌት ሰይ፣ አስተማሪው አሳይመንት ተቀበለኝ፣ አስተማሪው አሳይመንቴን ተቀበለኝ። መቀበል ከሆነ ኤክሰፕት አይደለ። ሶ ቲቸር ቲቸር ኤክሰፕትድ። አሁንም ፓስት ስለሆነ ኤክሰፕትድ ኢዲ እንጨምርበታለን። አክሰፕትድ ማይ አሳይመንት ይሆናል ማለት ነው። እሺ ቲቸር አክሰፕትድ ማይ አሳይመንት፣ ተቀበለኝ አስተማሪው። እሺ ከኔ ውጪ ሁሉም ተማሪ አስረክቧል አሳይመንቱ ማለት ፈለግኩኝ። ያን ደግሞ ከኔ ውጪ ወይም ከኔ በስተቀር ሲሆን የምጠቀሙት የትኛው ነው? ኤክሰፕት የሚለው ነው የምጠቀሙት ኦል ኦፍ ዘ ስቱደንትስ ተማሪዎቹ?

ውጪ ወይም በስተቀር ነው። ይሄ ደግሞ መቀበል አክሰፕትድ የሚለው ነው ማለት ነው። ስለዚህ አክሰፕት አክሰፕትድ። ሶ ቅድም ያየናቸው ምን ማለት ነበሩ? አድቫይዝ መምከር አድቫይዝ ምክር አይደለ። ከዛ በኋላ ደግሞ ሪመምበር ሪማይንድ ን አየን። እንደን አፌክት ኢፌክት አየን። ከዛ ደግሞ ኤግዚት ኤግዚስት የሚለው ነው አየን። ፎር ቱዴይ ፒዲኤፍ የምትፈልጉ ከሆነ ቴሌግራማችን ላይ አለ። አሳይመንት አንድ ላይ ያለው ኤክርሰሶች አሉ። ፕላስ ደግሞ ሾርት መቶች አሉ ለሁሉም ማለት ነው። ሶ ሜክ ሹር ቱ ጎ አር ቴሌግራም ቻናል እና እዛ ለቼክ ማድረጋችሁ እንዳትረሱ። ኢፍ ኤኒዋን ኢንትረስትድ ኢን ሌርኒንግ ኦንላይን ፌስ ፌስ ክላስ ደውሉልን ሀበጉዳይ